የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ እስራኤልና አሜሪካ ዳግም በኢራን ላይ ጥቃት ለመክፈት እየተነጋገሩ መሆናቸው ተመልክተዋል። ምናልባትም ንግግሩ ከበረታ በቀጣዮቹ ሳምንታት በኢራን ላይ ጥቃት ሊከፍቱ እንደሚችል ተነግሯል። ይህም ኢራን ያጓጓዘችው እና ያደበቀችው ዩራኒየም ብቻ ሳይሆን በተለይም ከሰሜን ኮሪያ የጦር መሳሪያ ለማግኘት እየሞከረች መሆኑና የሰሜን ኮሪያው መሪ ኪም ጆንግ ኡን የጦር መሳሪያውን ለመስጠት ፈቃደኛ ነኝ የሚል ንግግር መናገራቸው ከፍተኛ ትኩሳት አጭሯል። ጉዳዩን በተመለከተ የአሜሪካ መገናኛ ብዙሃን ሰፊ ትንታኔ ተቆጥቷል። በሌላ በኩል ተስፋን ያጫረ ዜናም እንዲሁ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጋዛ የተኩስ አቁም ስምምነት በፍጥነት እንዲደረስ ትዕዛዝ ሰጥተዋል። ይህንንም በተመለከተ ፍንጭ በማህበራዊ ሚዲያቸው ተናግረዋል። ከጉዳዩ ጋር በተገናኘ ደግሞ ሌሊቱን እስራኤል በከፍተኛ ሁኔታ ጥቃት በጋዛ ላይ ማድረሷም ተዘግቧል። ጉዳዮችን በተመለከተ የተሰሙትን አሁናዊ ሰበር መረጃዎች በዝርዝር የማስደምጣችሁ ነው የሚሆነው። ዝርዝሩን አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ በእስራኤልና ኢራን መካከል በድጋሚ ግጭት ሊቀሰቀስና በግጭቱ አሜሪካ ዳግም ጣልቃ ልትገባ እንደምትችል ተሰማ። ከቀናት በፊት በተኩስ አቁም ስምምነት ከመደረሱ ጋር ተያይዞ እንደ ቆመ የተገለጸው የእስራኤልና የኢራን የ12 ቀናት ውጊያ ከባድ ጥቃቶችና ውድመቶችን በሁለቱም በኩል ያስተናገደና አሜሪካ በኢራን ላይ ከባድ የአየር ጥቃት እንድትፈጽም ያስገደዳት እንደነበር የሚታወስ ሲሆን፣ ከ12 ቀናት የጥቃት ልውውጥ በኋላ ታዲያ ሁለቱም ሀገራት የተኩስ አቆም ስምምነት ላይ መድረስ መቻላቸው ቢገለጽም በየትኛውም ሰዓት በድጋሚ ግጭት ውስጥ ለመግባት ጫፍ ላይ መሆናቸውን አሜሪካዊው የውጭ ጉዳይ ተንታኝ ሳይመንቲስ ዶን በጋርዲያን ላይ ባሰፈረው ጽሑፍ ያስታወቅ ሲሆን፣ በኢራንም አምባገነና አብዮታዊ አስተዳደር በስልጣን ላይ መሆን እንዲሁም ሁልጊዜም ኢራንን ማጥፋት ልም የሆነው የኔታንያሁ መንግስት ደግሞ በእስራኤል ስልጣን ላይ መሆን፣ በተመሳሳይ ከተለያዩ አካላት የሚሰጡ ምክረ ሀሳቦችን የሚያቀበሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁንም ድል በማውራትና ኢራንን ዳግም እንደሚመቱ በመዛት መቀጠላቸው በድጋሚ ወደ ግጭት ለመግባትም ጫፍ መድረሳቸውን ዲፕሎማቲክ ምንጮች መግለጻቸውን ጠቁሟል። ዘጋርዲያን ላይ ሳይመን ባሰፈረው በዚህ ትንታኔ በተለይ ደግሞ በመቶዎች የሚቆጠሩ ንጹሐን ዜጎችም ሲሞቱ በሺዎች የሚቆጠሩ ደግሞ መቁሰላቸውን የተገለጸው ለአጭር ቀን በቆየው ጦርነት የተከፈለ ዋጋ የሚታወቅ ሆኖ ሳለ አሁን ዳግም ከፍተኛ ዋጋ የሚያስከፍል ግጭት ለመቀስቀስ ዳርዳር እየተባለ መሆኑን አመልክቷል። በእርግጥም የ12 ቀናቱ ጦርነት እያበቃ ይመስል ነበረ። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ እንደ ሩሲያው መሪ ብላድሚር ፑቲን ሁሉ በኢራን ላይ የማያባራ ጦርነት መክፈት ይፈልጋል ጦርነቱን አራዝሞ ጦርነቱ እስከቆየ ጊዜ ድረስ በስልጣን መቆየት ይፈልጋል፣ በማለት የገለጸው ተንታኙም ይህ ሁኔታ ጦርነቱ እንዲያበቃ አያደርገውም ብለዋል። በዚህ ደግሞ ጸሐፊው አክሎም ሲቀጥል ከ12 ቀናት ጦርነት በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራንን የኒኩሌር የመሠረተ ልማት በከፍተኛ ሁኔታ መውደሙን ቢገልጹም ኢራን እጅግ ወሳኝ የሆነው የዩራኒየም ክምችት ላይ የደረሰው ጉዳት ባለመኖሩና በድጋሚ የኒኩሌር መርሃ ግብሯን ትቀጥላለች የሚል ምልክት ቀርቶ ሐሳቡ ከመጣላቸው ኔታንያሁና ተከታዮቻቸው በድጋሚ በቀጣዩ ሳምንት ጥቃት ከመፈጸም እንደማይመለሱ ጠቅሰው፣ ምንም እንኳን ባለፈው ሳምንት ኔታንያሁ ጥቃቱን ለመድገም ለአሜሪካ እያቀረቡት ጥያቄ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ተቀባይነት ያጣ ቢሆንም ከዲፕሎማቲክ ምንጮች የወጡ መረጃዎች እንደሚያመላክቱት በኢራን ላይ ሊደረግ የታሰበ ጥቃት ለሚቀጥለው ሳምንት እንዲሸጋገር መደረጉ ተሰምቷል። ሰውየው ቁርስ ከመብላታቸው በፊት ሀሳባቸውን ሶስት ጊዜ የሚቀያይሩ ናቸው በማለት የገለጻቸው የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ እርግጠኛ መሆን አይቻልም ያሉ ሲሆን ለኔታንያሁ የኢራን የአየር ክልል በቀላሉ ጥሶ መግባት ከቻለ በኋላ በሀገሪቱ ላይ ጥቃት ሳይፈጸም መተው እጅግ ፈታኝ እንደሚሆን አያጠያይቅም ብለዋል። ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ አጓጊ እድል ነበረ። እድሜ ዘመናቸውን ሲመኙት የኖሩት በኢራን ላይ ጥቃት ያለበት ነገር ግን እንዳሰቦት በኢራን ላይ ከፍተኛ ውድመት አላደረሰም። ነገር ግን ያልደረሰው ውድመት ደግሞ ከፍተኛ ቁጭት ታጭሯል፣ እንዲሁም ኢራንንም ፈንጅ ለመስራት እንድትነሳሳ አድርጓተልም ብሏል። አሁን የሚወጡት ተጨባጭ መረጃዎች በተለይም የትራምፕ አስተዳደር ኢራን አሁንም የኒኩሌር ጦር መሳሪያ የመስራት ሂደት ላይ መሆኗን እያመነ መሆኑን ተከትሎ በተለይም ከዚህ በኋላ የእስራኤል አስተዳደርም በመጠቀም ዳግም ጥቃት ኢራን ላይ ሊከፈት እንደሚችልም ተመልክቷል። በዚሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመጋቢት ወር ጀምሮ በጋዛ ከሀማስ ጋር የተደረሰውን የተኩስ አቋም ስምምነት ሲያፈርሱ ጋዛን በድጋሚ ለመቆጣጠር ካደረጉት ጥረት ባሻገር አሁንም መጠነ ሰፊ ጥቃት በጋዛ በተለያዩ አካባቢዎች መክፈታቸውንና እስራኤል በምትቆጣጠረው በዌስት ባንክ ተመሳሳይ ጥቃቶች እየተፈጸሙ መሆኑን አመልክቷል። ተመልክቷል። ምንም እንኳን ቤንያሚን ኔታንያሁ ቀደም ሲል ለኢራን ሕዝብ በፋርስ ቋንቋ ድርሰዎች በነበረው የቪዲዮ መልእክት ላይ የኢራናውያን የድርቅ ናቸው እየቀረበ ነው መንግስታችሁን ለመጣል ተዘጋጁ መንግስታችሁ ሲወድቅ ያኔ ኃያል ሆነን በጋራ አብረን በፍቅር እኖራለን የሚል ንግግር መናገራቸውን ያስታውሰው ተንታኙ፣ ነገር ግን ኔታንያሁ የሚፈልጉት ይህንን አይደለም ብሏል። የተዳከመችና ለእስራኤል ማንኛውም እርምጃ ምንም አይነት ምላሽ መስጠት የማትችልና የተከፋፈለች ኢራንን ነው ማየት የሚፈልጉት ሲልም ሞቅሳል። የአየር ጥቃቶች እንዲሁም የሳይበር ጥቃቶች የውስጥ ስለላና ግድያዎች እየተፈጸሙ መሆናቸውን በማንሳት አሁን ላይ ጦርነቱ አብቁታል ቢባለም በኢራን ግን ያበቃ አይመስልም ያሉ ሲሆን፣ የእስራኤልና የኢራን አመራሮች መግደል እንዲሁም በመንግስት ላይ የሚነሱ ተቃውሞዎች ብሎም ለቀናት ተሸሽገው የቆዩት ኢራኑ መሪ አያቶላ አሊካሚኒ ወደ አደባባይ በመውጣት በህዝባቸው ላይ ጦርነት ያወጁበትና እስካሁንም ድረስ በመቶዎች የሚቆጠሩ ኢራናውያንን ለእስራኤል በመሰልል በሚል በደህንነት ስጋት እንዲታሰሩና እንዲገደሉ ከማድረጋቸው ባለፈ ከዚሁ ጋር የተጠረጠሩ ሶስት ኢራናውያንም በአደባባይ እንዲገደሉ ሲደረግ የኢራን የኒውክሌር መሰረተ ልማት ላይም ለተፈጸመው ጥቃት ምላሽ ደግሞ ኢራን የኒውክሌር ጦር መሳሪያ የመገንባት ጥራቷን አጠናክራት ልትቀጥል አሊያም ከሰሜን ኮሪያ የጦር መሳሪያ በመግዛት ልታስገባና የእስራኤልን ስጋት እውነት ልታደርገው እንድምትችል ተዘግቧል። በተለይ ደግሞ የሰሜን ኮሪያው መሪ ኪም ጆንጉን ለኢራን ክፍት መሆናቸውን መመልከታቸው እና ለኢራን የኒውክሌር የጦር መሳሪያ ለመስጠት አንድም ጊዜ እንደማያመነቱ መግለጻቸው ኢራን በእርግጥም ከአጓሯ የኪም ጆንጉን ሀገር ሰሜን ኮሪያ የኒውክሌር የጦር መሳሪያ በአጠረ ጊዜ ልታገኝ ትችላለች የሚል ስጋትም በአንጻሩ በከፍተኛ ሁኔታ ይሏል። ይሁንና በኢራን አብዮታዊ አገዛዝ እንዲወድቅ ከኔታንያሁ ጥሪ ጀምሮ የሚደረገው ጥረት ቢቀጥልም ባለፉት ቀናት የነበረው ጦርነት ግን የአያቶላ አገዛዝ በኢራናዊያን ከፍተኛ ጥላቻ የነበረበት ቢሆንም አሁን ግን ኢራናውያን በጋራ እንዲቆሙና በተለይም የአያቶላን አገዛዝ ተቀባይነት ይበልጥ በኢራን ውስጥ ሊያሳድገው ይችላል ተብሏል። በርካቶችም በሀገር ፍቅር እንዲከቱላቸው እድል የፈጠረ መሆኑንና የተፈጸመው ጥቃት ከእስራኤልና ከአሜሪካ ይልቅ ለኢራን ያደላ ከፍተኛ ጥቅም አስገኝተዋል ብሏል። ይኸውም የሀገሬው ህዝብ የኒውክሌር ግንባታውን እንዲደግፈው አድርጓል። ይህም በአገዛዞቹ የቀብረ ስነስርዓት ላይ በገፊ የወጣው ህዝብ ይህንን አሳይቷል በሚል አመልክቷል። በምዕራባዊ ያለ ያላቸው እምነት እንዲጠፋና መሪያቸው የኢራን አገዛዞች አምባገነኖቹን እንዲያደምጡ አስገድዷቸዋል ብሏል። በዚህም እስራኤል በድጋሚ የግጭት ውስጥ መግባቷ የማይቀር መሆኑን የገለጸ ሲሆን ትራምፕ ከዚህ ነፃ ናቸው ማለት እንደማይቻል ጠቅሰው፣ ምንም እንኳን ፕሬዚዳንት ትራምፕ በጋዛና ዩክሬን ላሳዩ ሰላምን የማስፈን ጥረት እንዲሁም በሌሎችም ሀገራት ላመጡ ሰላምና የኖቤል የሰላም ሽልማት እንደሚገባቸው ለራሳቸው በመግለጽ እየተናገሩ ቢሆንም አሜሪካ በግጭቶች መካከል ራሷን እንድታስወጣ አድርገው በጦርነቱ መሃል ገብተዋል ሲሉ አሜሪካ በኢራን ላይ የፈጸመ ቸውን ጥቃት የተባበሩት መንግስታት ድርጅት የሉዓላዊ ሀገር ቻርተር የጣሰና ሕጋዊ ሽፋን የሌለው መሆኑን በማንሳት አሁንም ይህንን ዳግም የአሜሪካ ሀያልነት በመጠቀም በኢራን ላይ ጥቃት ለመሰንዘር እንደማያመነቱ አስታውቀዋል። ይህንንም ቃል በቃል ራሳቸው ከቀናት በፊት በኢራን ላይ ተጨባጭ መረጃ እንዳገኘው እርምጃ ወስዳለው በማለት መናገራቸው ይታወሳል። ዲፕሎማቲክ ምንጮች ለመገናኛ ብዙሃን እንደሚናገሩት ከሆነ በኢራን ላይ አሁን ላይ ተጨባጭ መረጃዎች እየተጠናከረ በመሆኑ በቀጣዮቹ ሳምንታት ግጭቱ ዳግም ሊያገረሽ እንደሚችልና ኢራን በሚስጥር የዩራኒየም ማብላያ የያዘቻቸውን ተጨማሪ ዩራኒየሞችን ለማውደምና በተለይ ደግሞ አጓጉዛለች የሚባለውና አስር የኒኩሌር የጦር መሳሪያ ለመስራት የሚያገለግለውን የተባለውን የዩራኒየም ክምችት ለማጥፋት ከፍተኛ የሆነ እንቅስቃሴ በሚቀጥለው ሳምንት ሊደረግ እንደሚችል ከዲፕሎማቲክ ምንጮች የተገኘው መረጃ ጠቅሶ ዘግቧል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጋዛ የተኩስ አቋም ስምምነት እንዲደረግ ጥሪ ቢያቀርቡም እስራኤል ግን ምሽቱንም ጥቃቱን አፋፍማ መቀጠሏ ተነግሯል። የፕሬዚዳንቱ የተኩስ አቋም ጥሪ በጋዛ ለ20 አውራት ከዘለቀው ጦርነት ወዲህ የለውጥ ተስፋን የፈነጠቀ መሆኑን በጋዛውያን ከፍተኛ ተስፋ ፈናጭሯል። ትራምፕ ከጉዳዩ ጋር በተያያዘ በማህበራዊ ትስስር ገጻቸው በትሩዝ ሶሻል ላይም ባሰፈሩ ጽሑፍ እንዳሉት በጋዛ ውስጥ ስምምነት አድርጎ ታጋቾችን መለሱ ሲሉ ጽፈዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ አማካሪ የሆኑት ሮን ደርማን በተኩስ አቋም ስምምነቱ ዙሪያ ለመምከር በዚህ ሳምንት ወደ አሜሪካ ዋሽንግተን ዲሲ እንደሚያቀኑም ተነግሯል። ከአሜሪካው በተጨማሪም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ ወደ ዋሽንግተን ዲሲ እንደሚጓዙ የተሰማ ሲሆን የእስራኤል ባለስልጣናትም ይህንኑ አረጋግጠዋል። ይህም ከሐማስ ጋር የተኩስ አቋም ስምምነት ለመድረስ የሚደረግ እንቅስቃሴ ምልክት ተደርጎ ተወስዷል። ሆኖም ግን ባለሥልጣኑ የጉብኝት ውቅሮች አሁንም በሂደት ላይ መሆናቸውን በመግለጽ ስለ ጉብኝቱ አጀንዳ ግን በዝርዝር ለመገናኛ ብዙሃን ከመናገር ተቆጥቧል። እስራኤልም በጋዛ በቀጠለችው ጥቃት በተለይም ዛሬ ሌሊቱን ከፍተኛ ፈንዳታዎች በጋዛ ላይ ሲታይ እንደነበርና በተለይም እስራኤል በአየር ድብደባ በከፍተኛ ሁኔታ ዛሬ ሌሊት በጋዛ ላይ ማካሄዷ ተነግሯል። የሌሊቱን የጋዛ ድብደባ አስመልክቶ ከጋዛ እስካሁን የወጣ መረጃ ባይገኝም ነገር ግን በርቀት ሁኔታውን ሲከታተሉ የነበሩ ጋዜጠኞችና የአካባቢው ነዋሪዎች እንዳሳወቁት ከሆነ ከፍተኛ የሆነ ፍንዳታ ሲታይና ከፍተኛ የሆነ ብልጭታ በየከተሞቹ መሃል ሲፈጠር በቪዲዮ ቀርጸው አጋርተዋል። መገናኛ ብዙሃን ባጋሩት ቪዲዮ ላይ እንደሚታየው እጅግ አስፈሪ የሆኑ ከባባድ ፈንጂዎች በጋዛ በተለያዩ አካባቢዎች ላይ ሲፈነዱም ታይተዋል። ጉዳዩን አስመልክቶ ንጋቱን ከእስራኤልም ከጋዛም መግለጫ ይሰጣል ተብሎ ይጠበቃል። ክቡራትና ክቡራን አድማጮች ለሰዓቱ ያስኩላቸው አጫጭር መረጃዎች እስካሁኑ ይመስሉ ነበር። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እስክንገናኝ በያላችሁበት የዓለም ዳርቻ ሸርን ሰንብቱም።